አሜሃ ወድቀ በኃይለ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ኃይል ወደቀ። መዝሙረኛው ልበ አምላክ ዳዊት ጥቅምት 12 ቀን ጎልያድን በጠጠር ያሸነፈበት እንዲሁም የተቀባበት ታላቅ ዕለት ነው። ነገሩ እንዲህ ነው። እስራኤላውያን አዎ በሳኦል እየተገዙ ባሉበት ዘመን ፍልስጥኤማውያን በጎልያድ ይገዙ ነበረ። በዓለም ላይ የምትኖሩ የእግዚአብሔር ልጆች፣ እግዚአብሔር ዘላለማዊ አምላክ ነው ያለ የነበረ የሚኖር ነው። እኛ ያልነበርንበት ዘመን አለ፣ ያለንበት ዘመን አለ፣ የማንኖርበት ዘመን አለ። እግዚአብሔር ግን ያልነበረበት ዘመን የለም፣ የማይኖርበት ዘመን የለም። ሁልጊዜ አለ እግዚአብሔር በሰማይም እግዚአብሔር ነው። በመሬትም እግዚአብሔር ነው። በባህሩም እግዚአብሔር ነው። በውጩም ዓለም አዎ። አሁን ስደተኛ ስንል እግዚአብሔር የአዳምን ስደት የነ ያዕቆብ የነ አብርሃምን ስደት የሰማይታትን ስደት የጻድቃንን ስደት ሊያጸና እንጂ የሚሰደድ አምላክ አይደለም። ቢሰደድስ የእሱ ያልሆነ ዓለም የት አለ? እኛ ኮ የኛ ያልሆነ እኮ አለ የእሱ ያልሆነ ግን እሱ ያልሰራው እሱ ያልመሰረተው እሱ ያልመሰረተው መሬት እሱ ያልዘረጋው ሰማይ የለም እግዚአብሔር። አዎ ያልዘረጋው ሰማይ የለም እግዚአብሔር። ስለዚህ እግዚአብሔር ግን በየጊዜው አዎ፣ እሱ ዘላለማዊ ንጉስ ሆኖ ጊዜያዊ መንግስታት እንዲኖሩ ያደርጋል እግዚአብሔር። ይሄ ግን እግዚአብሔር ያልፈቀደለት ሰው ባለስልጣን ላይሆን እንኳን ነግሶ ሰው ለማስተዳደር ለማበድ እንኳና እግዚአብሔር አው ያላወቀው እብድ የለም በዓለም ላይ እውነት፣ እንዳይመስላችሁ። ስለዚህ ጎልያድ ፍልስጥኤማውያንን እያስተዳደር እስራኤላውያንን ያስፈራራ ነበር። ዛሬም የሚያስፈራሩን ብዙዎች ናቸው። በሃይማኖታችን ምክንያት፣ በድህነታችን ምክንያት፣ በቋንቋችን ምክንያት፣ በማንነታችን ምክንያት ሰይጣን በኃይሉ ያስፈራራናል። ሰዎች ደግሞ በሀብታቸው በስልጣናቸው ያስፈራሩናል። ትናንትና አለ፣ ዛሬም አለ፣ ነገ የሚቀጥላል እንዲህ አይነት ነገር አዎ ጉልበታም በጉልበታም ምንድነው እይት መካ ኃያል በኃይሉ ወባዕል በብዛ ብሉ ይላል። ሀብታምን በሀብቱ አንደበተርቱ በአንደበቱ ጉልበተኛው በጉልበቱ ባለስልጣኑ በስልጣኑ አይመካ፣ የሚመካ ቢኖር በእግዚአብሔር ይመካ ያለችው አና መሳሙኤል በጸሎታ። ሐዋርያው ቅዱስ ጳውሎስም ቆሮንቶስ፣ አንደኛ ቆሮንቶስ አንድ ላይ ምንድነው የሚለው? የሚመካ በእግዚአብሔር ይመካ ነው። አዎ የምንመካባቸው ነገሮች በሙሉ የኛ አይደሉ ለጊዜው ሊመስል ይችላል ግን አይደለም ሀብት አይደለም የኛ አይደለም ስልጣን የኛ አይደለም ጊዜያዊ ነው ጉልበት የኛ አይደለም አንደበት የኛ አይደለም ነገ ታሰራ እና ጎልያድ አጥር አፈርሳለሁኝ ሰራዊትን እገላለሁ አንተን ማርካለሁ እያለ ሲያስፈራራ ይኖር ነበር ሳኦልን ማለት ነው 40 ዘመን ቀላል አይደለም አርባ ዘመን ከዚህ በኋላ ነው እግዚአብሔር ዳዊትን አስነሳና ሳውል ህዶ ፍቀድልኝ፣ አዎ ይህንን ጎልያድን ያልተገረዘ ፍልስጤማዊ ልግደለዋል። አንተ እኮ ሕፃን ነህ፣ እረኛ ነህ። ደንጋይ መወሮርና በግ መጠበቅ እንጂ ይህንንም ያክል ግዙፍ ጠላት አንተ ልታሸንፈው አትችልም አሉ። አይ ከሱ ጋር ካለው ጉልበትና መሳሪያ፣ ልብስ ይርቅ ከእኔ ጋር ያለው እግዚአብሔር ይበልጣላል። ይሄ ነው ዛሬኛ ያጣ ነው ከሰዎች ካለው ስልጣን፣ ከሰዎች ካለው ሀብት፣ ከሰዎች ካለው ጉልበት፣ ከሰዎች ካለው ቋንቋ ከኛ ጋር ያለው እግዚአብሔር ይበልጣል። ይህ ማለት ነው ያጣ ነው። ኤልሳዕ እኮ ለገያዝ ያለው ይህንን ነው። የሶርያ ንጉሥ መጥቶ ሊገለው ሲል ሲወጣ ከገያዝ ጋር ፈረሰኛውና ሰራዊቱ ሞልቶ አየው። ረ ንጉሥ ልንሞት ነው አለ ደቀ መዝሙሩ። ከእነሱ ጋር ካሉት ይልቅ ከእኛ ጋር ያለው እግዚአብሔር ይበልጣል። ሊመና ከሌሎቹ ካለው ብዙ ነገር ይልቅ ከእኛ ጋር ያለው አንዱ እግዚአብሔር ይበልጣል። ልርገሙ ከሌሎቹ ካላቸው ብዙ ነገር ይልቅ ከኛ ጋር ያለው አንዱ እግዚአብሔር ይበልጣል። ይናንተ ጠራተው ይህን ማቅ ያስፈልጋል። ከዚህ በኋላ ሳኦል ምን አለ? እሺ ጥሩሬን ልበስ፣ እንደገና ደግሞ ሰይፍ፣ ጎራዴ ያዝ፣ ጦር ያዝ፣ ሰገባ ያዝ፣ ሂድና ተዋጋ አለ። ትንሽ ሁለት እንደተራመደ ረመድ አለና ምን አለ? አይ ይህንን ለብሼ ጠላት ድል አላደርግም በዚህማ ልብስ ጠላት ቢወርቅ ኖሮ አንተ ራስህ ጠላትን ታሸንፈው ነበር። ስለዚህ ጠላት የሚሸነፈው በዳዊት በረኛው አለባበስና ውርጓሮ እንጂ በንጉሥ መሳሪያ ንጉሥ አይወርቅም። ያማ ቢሆን አንተ ትጥለው ታሸንፈው ነበር አለና የራሱን ልብስ ለምዱን ለብሶ ደንጋይ ይዞ ወንጭፉን ይዘነ ወደ ወንዝ ወረደ። ሲወርድ ጎልያድ ማዶ ነው አየ። ጦጣና ዝንጀሮ አይታልን እንደ ወንጭፍና ፍና ደንጋይ የምትመጣ ጦጣ ወይስ ውሻ አይታል አለ። ከውሻ ይባስ ውሻ ነው። በጣም ማብቶን ጥሩ ዝንጀሮ ማብቶን ጥሩ። አንተ ግን ያማ አይደለም። ውሻም አምላኩን ጌታውን ያውቃል። ውሻ ከውሻ ይባስቀልለውና ሥጋህን ለሰማይ ወፎች፣ ደምህን ለመሬት አድርገዋለዋልና ጎሌ ያድዛተበት ምን አለ? አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስምን የመጣባለው። አንተ ጋር ካለው ከብዙ ነገር ይልቅ ከእኔ ጋር ያለው አንዱ እግዚአብሔር ይበጣልና ሸንፋለው። አትጠራጠራ ይህን አለና ወደ ሰማይ አይኑን ገልጦ ወደ ሰማይ እጁን ዘረጋና ደንጋዩን በወንጭፉ ላይ አድርጎ፣ እግዚአብሔር ወይ በዚህ ደንጋይ ላይ ለእኔ ክብር አይደለም ለአንተ ክብር ነው፣ አንተ ቅደም አለና ደንጋዩን ወረወረው። በዚያን ጊዜ ጎልያድ ወደቀ። ሶስት ደንጋይ ነው ያነሳው ሚባል የተወረወረው አንድ ነው። ሶስት ስላሴ ነው፣ አምስት አነሳ ሚባል አምስቱ አእማደ ምስጢር ነው። የተወረወረው ግን አንድ ደንጋይ ነው። አንድ ደንጋይ ነው ያነሳው ሚባል ያው አንድ ነው፣ የተወረወረው አንድ ነው። የዚች ዓለም ሠሪዋን መጋቢያውም አንድ እግዚአብሔር ነው ማለት ነው። ባጭሩ የተወረወረው ደንጋይ አንድ ደንጋይ ነው። አንዱን ደንጋይ ሲወረውረው ግንባሩ ላይ ሄደና ተቀረቀረ። ምን አለ? አሜሃ ወድቀ በኃይለ እግዚአብሔር አለ። በእግዚአብሔር ኃይል ወደቃለ። እግዚአብሔር መላእክትን እም አልቦ በቦ፣ ካለመኖር ወደ መኖር አመጣና አመስጋኝ ያደረጋቸው እና ክንፋችን አንድ አይነት ነው፣ አገልግሎታችን አንድ አይነት ነው፣ ምስጋናችን አንድ አይነት ነው። የምናመሰግነው እኮ ከኛ የተለየ ክፍል አለ ማን ይሆን እያሉ ግራ ተጋቡና ተወናበሉ። በዚህ ሰዓት ላይ ሳጥናኤል ከላይ ነበርና ሲወ ውዥብር ሲፈጥሩና ወደ አናውዲ ሲሉ ሲያቸው እንዲል በላቸው አለ አነ ፈጣሪ ሆሙ ለእሉ ፍጡራን ወአነ ገባሪ ሆሙ ለእሉ ግውራን እነዚህን የተሰሩ የሰራቸው እኔ ነኝ አለ። ግን ምን ይላል በጻፍ ሰቆሙ አዎ እግዚአብሔር ሰራቸው ነው የሚል እንጂ ሳጥናኤል ሰራቸው አይደለም። አዎ የተሰሩትን የሰራቸው እኔ ነኝ አለ። ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ሰውን የፈጠረ እግዚአብሔር ነው። እንደገና መዝሙረኛው ልበ አምላክ ላይ ዘይሬስ ሲሆኑ ለመላይቱ መንፈስ ላይ ትላክ ወለደ እሳት መላይቱን ነፋሳውያን እሳታውያን አድርጎ አመጣቸው ሰራቸው ነው የሚል እንጂ ዲያብሎ ሰራቸው አይልም። አው እሳታውያን ባህሪያቸውን ነፋሳውያን ባህሪያቸውን። እሳታውያን ያቃጥላሉ፣ እሳት ውስጥ ይገባሉ። ነፋሳውያን ይረውፅ ሩጸቶሙ እምነፋሳት አው ከነፋስ ይቀድም ሩጸቶሙ ነፋሳት ከነፋስ ሩጫቸው ይቀድመ፣ ፈጣን ናቸው፣ ረቂቃን ናቸው። አይጨበጡም፣ አይያዙም። አው ሁሉም ቦታ ላይ ያሉ ናቸው ይደርሳሉ፣ ለሁሉም ቦታ ማለት ነው። ሰው አንድ ቦታ አይደለ። ከዚህ በኋላ አዎ ይህን ሲል ቅዱስ ገብርኤል ንቁም በበህላው የለ እስከንረክቦን አምላክን አምላካችን እስከምናገኘው በያለንበት እንጽና አለና፣ ቅዱስ ገብርኤል ዋህድ ወሙ መላከ ሰላም ዘስሙ ገብርኤል ገብርኤል የተባለ መላክ አጽናናቸው፣ አበረታታቸው፣ ባሉበት እንዲጸኑ አደረጋቸው። ክብርና ምስጋና ለቅዱስ ገብርኤል ለመጋቢ አዲስ መጋቤ ተሴት አብሳሪ ተስፈት ይባላል። የሁሉ ስሙ ነውና ለቅዱስ ገብርኤል ክብርና ምስጋና ይድረሰው። ለእግዚአብሔር ክብርና ምስጋና ይድረሰው። ለእናታችን ለድንግል ማርያም ክብርና ምስጋና ይድረሰው። አጸናቸው ይላል። አዎ የሚገርም ነው። ባሉበት እንዲጾም አደረጋቸው ይላል። ከዚህ በኋላ ግን መላእክቱ ሳጥናኤልን ተዋግተው እንዲጥሉት ራእይ 12 ስድስት ላይ እንደምናየው ሚካኤል ከመላእክቱ ጋራ ከሳጥናኤል ከዘንዶ ከዲያብሎስ ጋር ተዋጉ ይላል። በኋላ ማሸነፍ አልቻሉም። ጌታ ሆይ ያላሸነፍ ነው? ፈቃድ ባይሆን ነው? ምንድን ነው ብለው መላየት እግዚአብሔርን ጠየቁ ጠየቁት፣ ይላል ፈቃድ አይደለም፣ እንደምንድን አሸነፍ። አየው፣ ለማሸነፍ የእግዚአብሔር ፈቃድ ይጠይቃል። ኑሮህን ለማሸነፍ፣ ጠላትክን ለማሸነፍ እግዚአብሔርን ጠይቀው። እግዚአብሔር ካልጠየቅከው አይሆንም። ቅዱስ ገብርኤል ጠይቀው፣ አየው፣ ፈቃድ አይደለም፣ እንደምን ዲያብሎስ እንዳናሸንፈው ብናሸንፈው አልፈቀድክም ወይ አሉና መላይ ሲጠይቁት፣ ፈቃድስ ነው ግን እሱ ማሸነፍ የምትችሉት አንድ ነገር ከቀርቷችሁ ነው አላቸው። አይ አሁን ኑሮን ያላሸነፍ ነው ጠላትን ያላሸነፍ ነው የቀረ ነገር አለ ማለት ነው። ያንን ፈልግ ማግኘት ያስፈልጋል። እንድናገኘው እግዚአብሔር ይርዳ። ምንድን ነው ብለው ሲጠይቁት የብርሃን መስቀል የብርሃን መስቀል ሰጣቸው። ያንን የብርሃን መስቀል ይዘው ሲገጥሙት ወርቅ ዝንቶ አርዌ ይላል ን አብዬ አርዌ ይለዋል። ታላቁ ዘንዶ ወደቀ ወዳጆች። ታላቁ ዘንዶ ዲያብሎስ ነው። ታላቁ ዘንዶ ጎልያድ ነው። ታላቁ ዘንዶ መለያየት ነው። ታላቁ ዘንዶ ሙስና ነው። ታላቁ ዘንዶ ክፋት ነው። ታላቁ ዘንዶ እኔ ብቻ ልብላ፣ እኔ ብቻ ልኑር ነው። ታላቁ ዘንዶ ለሰው አለማሰብ ታላቁ ዘንዶ ማለት ሰው መግደል፣ ሰው ማሳደድ፣ ለጽዋት ማሳደድ። ታላቁ ዘንዶ ምንድን? ወርቀ ወወርቀ ዝምቶ አብያ አብ ያ ታላቅ ዘንዶ ወደቀ ይላል። እግዚአብሔር አምላክ ዘንዶ እንድንጥለው መልካም ፈቃዱ ይሆንልን። ገብረ መስቀል ሚድያ ነው። አሜሃ ወድቀ በኃይለ እግዚአብሔር፣ በእግዚአብሔር ኃይል ወደቀ ይላልና በእግዚአብሔር ኃይል ጠላታችን እንድንጥለው ያምላካችን የእግዚአብሔር መልካም ፈቃዱ ይሆንልን።